አይጥና ድመት ዘላለም የሚኖር የዘላለም ጌታ ሌላው ሁሉ ክምር የፍጥረት ሀተታ ጊዜ ትከሻ ላይ የሚቀደድ ኩታ ቋሚ የሚመስል ከሳሚ ሕልም ነው ረዥም አንዳፍታ ሄዶ የሚቆምበት ስፍራ አለው ፌርማታ። እና አይጥና ድመት የአዳኝና ታዳኝ ድራማ ከያኒ በየምሽጋቸው ቆመው ተቃራኒ በሰልፍ የኖሩበት በጦር በዘመቻ አንዱ የሚሞትበት ለአንዱ መኖር ብቻ አገኘ ዳርቻ ገዝፈው የከበቡት የመሬትን ዋርካ ፍልስጤም ከእስራኤል ኢራን ከአሜሪካ ገና ሳይፈርሙ የሰላምን ኒካ። በእኔ የኪራይ ቤት በራሴ እንጀራ ውርዬ ከአይጦች ጋር ሆነች ባልንጀራ። ቀን በሰው መካከል ሌት በጽል መጥላ ልክ እንደ ትራፊክ ምልክት ተተክላ፣ መንገድ እየመራች ያይጥ ተሽከርካሪ። ሞሶብ የለ ትሪ፣ ሸሚዝ የለ ሱሪ። ልክ እንደ አገር ካዝና ቤቴን ስታስግጠው፣ የድመቴን ምግባር በምንቃል ልግለጠው። እርግጥ ሞኝነት ነው በሐሳብ መጉላላት፣ ወለል ሆኖ ሲገኝ ያነጹት ጉልላት፣ በጡት ያሳደጉት ሲወግል ለጠላት ዘር ነው ያሉት ሁሉ ሲለወጥ ወደ አረም ስምንተኛው ሺህ ነው ብሎ ከመገረም ይሻላል ራስን ከጊዜው ጋር ማረም። የተሰራብህ ግፍ አነሰም ተለቀም፣ ከሃዲ ማብዛት ነው በቀልን መጠቀም ወዳጅ እንዳይርቅህ ጠላትህን ጥቀም። ተወያይ ቤተሰብ ወልውል ጠረጴዛ ለፍቅር ባጀት ያዝ መድብ ለርቃስ ቤዛ ለራስህ ደና ልብ ለአይጥ ቀለብ ግዛ።